ሰላም እንዴት ናችሁ? የከየዘርፉ አንዱ ክፍል ሆኖ ዋናው ነገር የተሰኘው ቆይታችን ተጀምሯል። ዛሬም እንደተለመደው አንድ ዘርፍ መርጣ የዛን ዋናው ነገር እንነጋገራለን። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ፣ ቲያትር ነው ወይስ ፊልም የመመልከት ልምድ ያላችሁ የኔ ስነግራችሁ ሆኔ ቲያትር መመልከት በጣም ወዳለሁኝ። ይሄ ማለት ግን ፊልም አላይም ወይም ደግሞ ፊልም መመልከት አልወድም ማለት አይደለም። ቲያትር የሆነ እንዴ ነው መግለጹን ላይ ከብደኛል፣ እና የሆነ ልብን የሚያሞቅ የሆነ ለስሜት የሚጋባ እዛው መድረክ ላይ የምናየው ስለሆነ የተዋናዮቹ ስሜት ራሱ ይሆናል አይደለ ወደ ራሳችን መላበስ የምንችለው የድምፃቸው የድምጻቸው የመብራቱ ዝግጅት አጠቃላይ በቃ ይሄ የተውኔት ዝግጅት ክፍሉ ሁሉ አንድ ላይ የጥምረት ውጤት ስለሆነ የሆነ ተሰርቶ እዛው መድረክ ላይ ሳየው በቃ አንዴ ነው ልዩ ስሜት ይሰማኛል። እና የሆነ ፕሮሰሱም ብዙ በተለይ ደግሞ እዚህ ዘርፍ ላይ ያሉ ሰዎች ሲያወሩ ብዙ ጊዜ ይሰማለን እና በደንብ እንደሚያለፋ እንዲሁም ደግሞ እነሱ መድረክ ላይ የሚያቀርቡት ወይም ደግሞ የሚከውኑት ነገር ስለሆነ በጣም የሚያለፋ እንዲሁም ደግሞ ብዙ ስራን የሚፈልግ እንደሆነ በደንብ ይናገራሉ። እነሱም ብዙ ጊዜ ሲጠየቁ በተለይ ደግሞ ፊልሙ ላይ የሚያሉት እንዲሁም ደግሞ ተውኔቱ ላይ ያሉት ሁለቱ የትኛው ይበልጣል ተብሎ አንዳንዴ እንደ ማወዳደር አይነት ጥያቄ ሲቀርብላቸው አብዛኞቹ ለቲያትር ያደላሉና እኔም እንደዛ ሁኝ ይሆናል አላቅም። ቲያትር ይለይብኛል ብል ማጋናን አይሆንብኝምና ብቻ ዛሬ ስለ ቲያትር እንድናወራ ያነሳሳኝን ዋናው ነገር ስነግራችሁ ምንድን ነው መሰላችሁ የሆነ ጉዳይ እግር ጥሎኝ ወደ ብሔራዊ ቲያትር አቅንቼ ነበርና ብሔራዊ ቲያትርን ሳየው፣ በቃ እንዴት ነው ግርማ ሞገሱ፣ በተለይ ደግሞ ያፈራቸው እንቁ ሰዎች እነሱን ሳይ፣ ስለ ብሔራዊ ቲያትር ለምን አንነጋገርም ብዬ አስቤ ነው ዛሬ እንድንነጋገር የመረጥኩት ማለት ነው። ስለዚህ ስለ ብሔራዊ ቲያትር ስናወራ ብሔራዊ ቲያትር በ1948 ነው ስራውን የጀመረው። ለበርካታ ዓመታት ቀዳማዊ ኃይለስላሴ ቲያትር ቤት በሚል ይጠራ ነበረ። ያው ብዙ ጊዜ ቀዳማዊ ኃይለስላሴ ስናነሳ ጃን ሆይ ለቲያትር ያላቸው ፍቅር የሚታወቅ ነው። የተገነባውም ጣሊያን ሲኒማ ማርኮኒ በሚል ስም መጠራት በጀመረው አዳራሽ ቦታ እንደሆነ ይነገራል። እንግዲህ ከብሔራዊ ቲያትር ቤት አስቀድሞ ስራ የጀመረው የአዲስ አበባ ማዘጋጃ ቤት ነው። የቲያትር እና ሙዚቃ ማስፋፊያ ክፍል የነበሩት ባለሙያዎች ተወዳጅነት አትርፈው የሕዝቡን የቲያትር እና የሙዚቃ ፍላጎት ደግሞ እያደገ ሲመጣ ያን በዘመናዊ አዳራሽ መልኩ ተገንብቷል ማለት ነው። ስለዚህ በዘመናዊ መልክ ብሔራዊ ቲያትር ሲገነባ ወይም ደግሞ ተገንብቶ ህፃው ባለቀ ሰዓት በተመረቀበት እለት የታየው ቲያትር በመኮንን እንዳልካቸው የተጻፈው ዳዊትና ኦሪዮን የተሰኘ ቲያትር ሲሆን ከቲያትር ቤቱ ምስረታ በኋላ ባሉት አመታት ደግሞ ንጉሱ አሁን በተለይ ብዙዎቻችሁ ብሔራዊ ቲያትርን ጎብኝታችሁት ከሆነ የንጉሱ መቀመጫ ወይም ደግሞ የጃንሆይ ተቀምጠው በቲያትር ይመለከቱበት የነበረው ቦታ አሁንም ድረስ አለ። ንጉሱ እየሄዱ ቲያትርን ይመለከቱ ነበረ ማለት ነው። እዚህ ጋር ያስገረመ ይሄ ነገር ምንድነው መሰላችሁ? ጃንሆይ ቲያትሮችን መመለከታቸው ብቻ ሳይሆን ቲያትሮቹ ላይ ሂስ በመስጠት በመተቸት ይሳተፉ ነበርና በመጀመሪያ ወይም ደግሞ በዛ ወቅት ቲያትር እንደተጀመረ በተለይ በብሔራዊ ቲያትር ይቀርቡ የነበሩት የመጀመሪያዎቹ ቲያትር ሃይማኖታዊ ይዘት የነበራቸው ናቸው። ከነሱ መካከል እንደ ማንም ሰው ልደት፣ ሚስጥረ ቅዳሴ የመሳሰሉት ስራዎች ይጠቀሳሉ። አስከትሎም ከሃይማኖታዊ ይዘት ቀጥሎ የተሻሻለ የመጣው ደግሞ ወደ ምንድነው ወደ አርበኝነት ስሜት ወይም ደግሞ የአርበኝነት ይዘት ያላቸው ቲያትሮች ነበሩ የሚቀርቡት። ከነሱ መካከል ቴዎድሮስ፣ አልሞትኩም ብያል ሌሎቹም መጥቀስ እንችላለን ማለት ነው። ስለዚህ ስለ ብሔራዊ ቲያትር ስናነሳ ምን አስተዋለ? በመጀመሪያ አካባቢ ቲያትሮቹ እንደተጀመሩ ሃይማኖታዊ ይዘት ያላቸው ስራዎች ይቀርቡ ነበር። ከዚም በማስከተል ደግሞ የአርበኝነት ስሜት ያላቸው ስራዎች ይቀርቡ ነበር ማለት ነው። ከ1950ዎቹ ጀምሮ ብሔራዊ ቲያትር በደንብ ብዙ ቲያትሮች፣ ብዙ ተውኔቶች፣ ብዙ ዝግጅቶች የተደረጉበት ስራዎች መውጣት የጀመሩበት ጊዜ ነው። ከበፊት ከነበረው ከሃይማኖት ይዘትና ከአርበኝነት ይዘት ካላቸው ጽሁፎች ጠንከሮዳል ጽሁፎች የተገባበት ጊዜ ነው። በዚህ ዘመንም የነበሩት ሰዎች መካከል በደንብ በተውኔቱ ስማቸው ገናና የሆነው የጸጋዬ ገብረመድን ቲያትር ቤቱ መቀላቀል ተከትሎ በደንብ በዛ ሰዓት ላይ ጥሩ የቲያትር ጽሁፎች እንዲመጡ አሪፍ ሙቭመንት እንዲፈጠር ምክንያት እንደሆነ ይጠቀሳልና እናም በዚህ ወቅት በደንብ ተወዳጅ ከነበሩ ስራዎች መካከል አወናባጅ ደብተራ፣ ክራር ሲከርና ሌሎችም ስራዎች የቀረቡበት ጊዜ ነው። የቲያትር ቤቱ ባለሙያዎች በአብዮት ወቅት የነበራቸው ሚና እንደ እናት ዓለም ጠኑ እና ሀሁ በስድስት ወር ቲያትሮች ደግሞ የማይረሱ ናቸው ማለት ነው። ያው ዛሬ እንግዲህ ስለ ብሔራዊ ቲያትር ነው በደንብ እያወራሁ። እያበራን ያለ ነው። ብሔራዊ ቲያትር ሲነሳ ደግሞ ስማቸው አብሮ የሚነሳ በርካታ የጥበብ ሰዎች ውስጥ ቀዳሚው ቅድም ለመግለጽ ሞክሬ ያለሁኝ ኖሮ የጸጋዬ ገብረ ምድር ናቸው። የተለያዩ የተውኔት ስራዎችን በአማርኛም እንዲሁም ደግሞ ከእንግሊዝኛ ትርጉሞችን ያቀረቡልን ናቸው። ከጸጋዬ ስራዎች ውስጥ የማንረሳው የሼክስፒር ስራን መጥቀስ እንችላለን። እንዲሁም ደግሞ ከሌሎች ስራዎቻቸው መካከል ሀሁ በስድስት ወር፣ እናት አለም ጠኑ፣ መለከት ወዛደር፣ ሀሁ ወይም ፐፑ የመሳሰሉት ፖለቲካዊ ይዘት ያላቸው ተውኔቶች፣ እንዲሁም በዚህ ስራዎች ይታወቃል ማለት ነው። በተጨማሪም ደግሞ በልግ፣ የከርሞ ሰውና የሾህ አክሊል የተባሉት ደግሞ ትራጀዲ ዘውግ ያላቸው እነዚህ ቲያትሮች ዝነኛና ታዋቂ ናቸው ማለት ነው። እንዲሁም ደግሞ ሳላነሳ እንዳላልፍ ብዬ ነው ከትርጉም ስራዎቻቸው የሼክስፒርን የኦቴሎን ማክቤዝ እና ሀምሌትን ማንሳት እንችላለን ማለት ነው። እንግዲህ ስለ ብሔራዊ ቲያትር ሳነሳ ሎሬት ጸጋዬ ገብረ መድኅንን አለማንሳት አይቻልም። የቲያትር አድባር ናቸው። እኔም ያው ስለ ብሔራዊ ቲያትር ሳነሳ የሳቸውን ስራዎች ወይም ደግሞ የሳቸውን ስም ሳላነሳ ማለፍ አልችልም እና የሳቸውን ስራዎች ለዛ ነው በደንብ በስፋት የዘረዘርኩት። ነገር ግን ስለሳቸው ወይም ደግሞ ስለሰሩት ስራ ይሄ ይሄ ነው ብዬ ብዙ ነገር አላወራሁኝም። ያው ይሄንን በደንብ ከሚያውቋቸው የቅርብ ጓደኞቻቸውና የስራ አጋሮቻቸው ጋር እንግዲህ ጊዜ ከፈቀደ ከየዘርፉ ፖድካስት ላይ ጋብዣቸው ከነሱ ብዙ እንማራለን ከነሱ ጋር ስለ ሎሬት ቆይታ እናደርጋለን፣ ማለት ነው። ብቻ አሁን ወደ ተነሳውበት ዋናው ነገር ልመለስና የቲያትር ፍቅር ያላችሁ ሰዎች ፕሊስ ብሔራዊ ቲያትርን ጎብኙ። አሁንም ቢሆን ብሔራዊ ቲያትር ላይ በጣም ብዙ በርካታ ቲያትሮች አሉ፣ እነሱን ተመልከቱ። ለዛሬ የመረጥኩላችሁ ርዕስ ብሔራዊ ቲያትር ነበረ። በቀጣይ እንግዲህ ከየዘርፉ ፖድካስት ላይ ጸሐፊ ተውኔት፣ አዘጋጅ፣ ተዋናይ አንድ ሰው ጋር ብሼላችሁ ከዛ ሰው ጋር ጥሩ ቆይታ እናደርጋለን። ለዛሬ ግን ይሄን ቪዲዮ ሼር አድርጉት። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። መልካም ጊዜ።